ሰላምታችን በያላችሁበት ይድረሳችሁ እያልን ከሚዛናችን ቲዩብ ለእናንተ ልናደርስ የወደድናቸውን መረጃዎች ይዘን መጥተናል። አብራችሁን እንድትቆዩ ስንል በአክብሮት እንጋብዛለን። ለዩትዩብ ቻናላችን አዲስ ከሆናችሁ ሰብስክራይብ፣ ሼር እንዲሁም ላይክ በማድረግ ቤተሰብ እንድትሆኑ ስንል በአክብሮት እንጋብዛለን። ታግቶ የተወሰደው የመተማ ሆስፒታል ሐኪም የተጠየቀው ገንዘብ ቢከፈልለትም ተገድሎ ተገኘ። በአማራ ክልል ምዕራብ ጎንደር ዞን ከመተማ አጠቃላይ ሆስፒታል አካባቢ ታፍኖ የተወሰደው የሕክምና ባለሙያ የተጠየቀው ገንዘብ ቢከፈልም መገደሉን የቤተሰብ አባላትም ተናገሩ። በመተማ አጠቃላይ ሆስፒታል የዓይን ሕክምና ነርሲ የነበረው አቶ ዳንኤል ነጋ ጥቅምት 19 2018 ዓ.ም እራት እየበላ ከነበረበት ምግብ ቤት በታጣቂዎች ታግቶ ከተወሰደ በኋላ 3.5 ሚሊዮን ብር እንዲከፍል ተጠይቆ እንደነበር የቤተሰቡ አባል ተናግሯል። ገንዘብ በመጠየቅ ከተፈጸመው እገታ በኋላ ተገሎ የተገኘው ባለትዳር እና የልጆች አባት የሆነው ነርስ ዳንኤል በሆስፒታሉ ጥቂት ባለሙያዎች ባሉበት ዘርፍ ታታሪ ሰራተኛ እንደነበረ ባልደረቦቹ ይገልጹታል። ለደህንነታቸው ሲባል ስማቸውን እንዳይጠቀስ ያልፈቀዱት የሟች ቤተሰብ ጥቅምት 19 2018 ዓመተ ምህረት ሟች አቶ ዳንኤል አዳሪ ሰራተኛ እንደነበረ እና ከምሽቱ አንድ ሰዓት አካባቢ እራት በልቼ ውጣ ብሎ ከሆስፒታሉ መውጣቱንም መስማታቸውን ተናግረዋል። በሆስፒታል ዋና በር አካባቢ ሁልጊዜም ምግብ የሚበላበት ቤት ውስጥ እየተመገበ እያለ ስድስት መሳሪያ የያዙ ታጣቂዎች መጥተው እንደወሰዱት መስማታቸውንም ጨምረው አስረድተዋል። በተወሰደበት ምሽት አጋቾቹ ለባለቤቱ ደውለው መታገቱን መናገራቸው እና ጠዋት ደግሞ ሌሎች ዘመዶች ስለ ሁኔታው መስማታቸውንም ይናገራሉ። አጋቾቹ ለባለቤቱ በደወሉበት ወቅት ህይወቱን የምትፈልጉ ከሆነ ሶስት ነጥብ አምስት ሚሊዮን ብር አምጡ ብለው ሲጠይቁ መስማታቸውንም ገልጸዋል። አክለውም የሟች አቶ ዳንኤል ነጋ አጋቾች የሚያናግሩት ባለቤቱንና ወንድሙን ብቻ መሆኑን ገልጾ የሚጠይቁትንም የእርሱን ስልክ ብቻ መሆኑንም አስረድተዋል። ባለቤቱ የተጠየቀችውን ሶስት ነጥብ አምስት ሚሊዮን ብር እንደሌላ ስትናገር አጥንተን ነው የያዝነው ብር አላችሁ፣ ጎንደር ቤት አላችሁ፣ ህይወቱን የምትፈልጉ ከሆነ ቶሎ ክፈዬ አላት ይላሉ። የሟች ባለቤት አቶ ዳንኤልን ለማስለቀቅ ከወዳጅ ዘመድ ጋር በመሆን ብር ማፈላለግ መጀመራቸውንም ገልጿል። ብሩን እያፈላለጉ ምን ያህል እንደደረሰላቸው ለአጋቾቹ በጊዜው ይናገሩ እንደነበር የሚያስረዱት የሟች ዘመዶች አሁን መቶ ሀምሳ ሺ ብር ደርሰናል፣ ሁለት መቶ ሀምሳ ሺ ብር ደርሰናል እያሉ እያሳወቋቸው ሰንበት ብለዋል። በመሀል አጋቾቹ አቶ ዳንኤልን ባለቤቱን እንዲያነጋግር ያደረጉ እንደነበር የተናገሩት እኚህ የቤተሰብ አባላት እያሰቃዩት ስለሆነ ቶሎ በሉ እባካችሁ እንዳላቸውም ተናግረዋል። ቤተሰቡ የሚያሳስበው ገንዘብ 250 ሺህ ብር ሲደርስ ደውለው የደረሱበትን ባሳወቁበት ወቅት 1 ሚሊዮን ሳትይዙ ይዙ እንዳደውሉ ብሏቸው ነበር። በተለያዩ አካባቢዎች የሚገኙ ጓደኞች የቴሌግራም ቡድን በመክፈት ብር ማሰባሰባቸውን እና ወደ 500 ሺህ ብር ሲደርሱ ባለቤቱ ለአጋቾቹ በድጋሚ ደውላ አሳወቀች። ባሳለፍነው ሳምንት አርባ አጋቾቹ ስድስት መቶ ሺህ ብር ከፍለው እና ሰውየውን መውሰድ ትችላላችሁ በማለት መልእክት አስተላልፈው ነበር። ከዚያም በኋላ የተሰበሰበው ብር አምስት መቶ ሺህ ብር ደርሶ ስለነበር ሕይወቱን እናትርፍ በሚል ብድር ተፈልጎ የተጠየቀውን ስድስት መቶ ሺህ ብር ማስረከባቸውን ገልጿል። ቤተሰብ ይህን በሚሆንበት ወቅት ለፖሊስ ሄዶ አለማመልከቱን የሚናገሩት የቤተሰብ አባላት ባለቤቱ ጎንደር ቤት ተከራይታ እንደምትኖር፣ የታጋቾች ቤተሰቦች ጭልጋ መኖራቸውን እሱም የታገጠበት ስፍራ ደግሞ ገንዳ ውሃ የሚባል አካባቢ በመሆኑ ይህን ለማድረግ አለመቻሉንም ጠቅሰዋል። በተጨማሪ አብረውት ከሚሰሩት የስራ ባልደረቦቹ፣ የአካባቢ ፖሊስ፣ የምግብ ቤቱ ባለቤት፣ አብረውት ምግብ እየተመገቡ የነበሩ ግለሰብ እንዲሁም የተወሰኑ ባልደረቦቹ በቁጥጥር ስር አውሎ እንደነበር መስማታቸውንም አስረድተዋል። በዚህ የተነሳ የጸጥታ አካላት ክትትል እያደረጉ ነው በሚል ምንም አይነት እርምጃ አለመወሰዳቸውንም ይናገራሉ ባሳለፍ ነው ሳምንት አርብ ዕለት የተጠየቀው 600 ሺህ ብር ከተከፈለ በኋላ ግለሰቡ ሳይለቀቅ በመቅረቱ እስከ አሁን ድረስ በትዕግስት ሲጠባበቁ ነበር። ነገር ግን ሰኞ ዕለት የህክምና ባለሙያው ነርስ ዳንኤል በታገተበት አካባቢ ተገድሎ የተጣለ ሰው መሆኑን የሰሙት ሰዎች ከአካባቢው ሚሊሻ ጋር በመሆን ወደ ስፍራው በሄዱበት ጊዜ ተገድሎ አስክሬኑ ተገኝቷል አስክሪኑን አንስተው ወደ ቤተሰብ ለማምጣት ባለመቻል እዛው እንደተቀበረ የሚናገሩት የቤተሰብ አባላት ባለቤቱ መሞቱን እንደሰማሽ ታማ ሆስፒታል መባቷንም ገልጿል። አቅመ ደካማ ወላጆቹ፣ ወንድሞቹ እና ቤተሰቡ የሚረዳ የቤተሰብ አይን የነበረ ሰው ነው በማለት ከስራ ቦታ መታገቱ፣ ገንዘብ ከተከፈለ በኋላ መገደሉ፣ የተገደለበት ቦታ እዛው መቀበሩን ለቤተሰቡ ሀዘኑን ድርብርብ ማድረጉንም አብራርተዋል። የሁለት ልጆች አባት የሆነው አቶ ዳንኤል በመተማ አጠቃላይ ሆስፒታል ብቸኛ ኦፕቶሜትር ነርስ ወይም የአይን ሕክምና ባለሙያ እንደነበረም ተናግረዋል። ነርስ ዳንኤል በመተማ አጠቃላይ ሆስፒታል ከ2013 ዓ.ም ጀምሮ እስከ ሞተበት ቀን መስራቱን ጨምረው አስረድተዋል። በአካባቢው ከዚህ በፊት ታግተው የነበሩ እና የተጠየቀውን ክፍያ ከከፈሉ በኋላ የተገደሉ ሌሎች ሰዎች መኖራቸውን የሚናገሩት ግለሰቡ፣ ሆስፒታሉ አምስት ባልደረቦችን በተለያየ ጊዜ ታግተው መለቀቃቸውንም ተሰምቷል። ለሱዳን አርኤስኤፍ የሚሰጠው የጦር መሳሪያ አቅርቦት እንዲቋረጥ አሜሪካ ዓለም አቀፍ ጥሪ አቀረበች። የአሜሪካ የውጭ ጉዳይ ሚኒስተር ማርኮ ሮቢዮ በአልፋሽር በጅምላ ግድያ የተከሰሰው ለሱዳን የፈጥኖ ደራሽ ኃይል የጦር መሳሪያ አቅርቦቶች እንዲቋረጡ ዓለም አቀፍ እርምጃ እንዲወሰድም ጥሪ አቅርበዋል። በካናዳ በተደረገው የቡድን ሰባት የውጭ ጉዳይ ሚኒስተሮች ስብሰባ መዝጊያ ላይ ሮቢዮ አርኤስኤፍ በሲቪሎች ላይ ግድያ፣ አስገድዶ መድፈርና ወሲባዊ ጥቃት ጨምሮ ስልታዊ ጭካኔን ፈጽሟል ብሏል። የሱዳን ጦር የተባበሩት አረብ ኤምሬት ከአፍሪካ ሀገራት የተላኩ የጦር መሳሪያዎችን እና ቅጥረኞችን በመስጠት አርኤስኤፍን እያስታጠቀች ነው ሲልም ከሷል። የተባበሩት አረብ ኤምሬት እና አርኤስኤፍ እነዚህ ክሶች በተደጋጋሚ ውድቅ አድርገውታል። አርኤስኤፍ ከ2023 ጀምሮ በመሪዎች መካከል የተፈጠረው የስልጣን ሽኩቻ ወደ እርስ በርስ ጦርነት ከተቀየረ ጊዜ ጀምሮ ከሱዳን ጦር ጋር እየተዋጋ ይገኛል። የሮቢዮ አስተያየት እስካሁን ድረስ በትራምፕ አስተዳደር ስለ ሱዳን ጦርነት እና ስለ አርኤስኤፍ ድርጊቶች በግልጽ ከተናገሩት መካከል ጠንካራ ቢሆንም ምንም ያህል ተጽዕኖ እንደሚኖረው ግን ግልጽ አይደለም። ሁለቱ ወገኖች ባሳለፍነው ሳምንት በአሜሪካ የተደገፈውን የሰብአዊነት ስምምነት ቢቀበሉም ስምምነቱ በአርኤስኤፍ ተጥሷል። ተገኝተዋል። አልፋ ሽር ከ18 ወራት ከበባ በኋላ በአርኤስኤፍ ቁጥጥር ስር የገባ በመሆኑ አብዛኛው የምዕራብ ዳርፈር ክልል ውስጥ ያሉ ከተሞች ቡድን ይቆጣጠራለም ነው የተባለው። ጭፍጨፋው እንደተፈጸመበት ከሚነገርበት ከተማ ጥቂት ሕዝብ ብቻ መሸሹ ታውቋል። አስክሬኖች እና በደም የተበከሉ መሬት መኖራቸውን የሳተላይት ምስሎችም ያሳያሉ ብሏል። በሰፊው የዳርፈር ክልል ውስጥ ያሉ አረብ ያልሆኑ ቡድኖች በአርኤስኤፍ ኢላማ ዓላማው መደረጋቸው እና ይህም እንደ የዘር ማጥፋት ይቆጠራል ሲል አሜሪካ እና የሰብዓዊ ቡድኖቹም ገልጸዋል። ሩቢዮ በአልፋሽር እጅግ አሳፋሪ በሆነው የአርኤስኤፍ ድርጊት ሕፃናት እና ሴቶች ኢላማ ሆነዋልም ብለዋል። ሩቢዮ በሴቶች በሕፃናት እና በንጹሃን ዜጎች ላይ እጅግ አሳፋሪ የሆነ ጾታዊ ጥቃት እና የጭካኔ ድርጊቶች እየፈጸሙ ነው፣ እናም በፍጥነት መቆም አለበት ሲሉም ለጋዜጠኞች ተናግረዋል። ለማስቆም የምንችለውን ሁሉ እናደርጋለን፣ አጋር ሀገራትም ከኛ ጎን እንዲሆኑ እናበረታታለንም ብለዋል። አቡዳዊ የአርኤስኤፍ ዋና የጦር መሳሪያ አቅራቢ እንደሆነች እና በዓለም አቀፍ ሚዲያዎች በተደረጉ ምርመራዎች ተደርሶበት በተባበሩት መንግሥታት መረጋገጡን የሚያሳይ ማስረጃ ቢኖሩም ሮቢዮ ሀገሪቱ በይፋ ከመተቸት ተቆጥበዋል። የትራምፕ አስተዳደር ከተባበሩት አረብ ኤምሬት እንዲሁም ከግብጽ እና ከሳውዲ አረቢያ ጋር በመሆን ጦርነቱን ለማስ ቴሌስኮም እየሰራ ነው። ቋድ በሚባል የሚታወቁት ሀገሮች የሱዳን ጦር መንግስታት አጋሮች ናቸውን ብለዋል። በዚህ ጋዜጣዊ መግለጫ ላይ የማንም ስም ማንሳት አልፈለገም፣ ምክንያቱም የምንፈልገው ጥሩ ውጤት ማግኘት ነው ሲሉ ሮቢዮ ተናግረዋል። ነገር ግን በግልጽ በጦርነት መሳሪያ አቅራቢነት የሚሳተፉ ወገኖች እነማን እንደሆኑ እናውቃለን። ለዚህም ነው ሌሎች ሀገሮች የቋድ አካል የሆኑትም ብለዋል። በመስከረም ወር ቋድ ለሶስት ወራት የሚቆይ የሰብአዊ ተኩስ አቁም ስምምነት እና ለዘጠኝ ወራት የሚቆይ የሲቪል አገዛዝ ሽግግር ሀሳብም አቅርቧል። አርኤፍኤስ አልፋሽር እስከዚህ ድረስ ጠብቆ የተኩስ ማቆም ስምምነት ላይ መድረሱንም አስታውቋል። የሱዳን ጦር በቋድ ውስጥ የተባበሩት አረብ ኤምሬት መገኘትን እንደሚቃወም ቢናገርም ስምምነቱ እንደሚያጤንም ተናግሯል። ይህ በእንዲህ እንዳለ ጦርነቱ ምንም አይነት መቀዛቀዝ አላሳየም። የውጭ ጉዳይ ሚኒስትሮች ግድያውን በተመለከተ የተው ወሰኑ አካላትን ለመውቀስም የተደረገው ሙከራ ውድቅ አድርገዋል። ይህ የተሳሳተ ሲሆን ጥቃቶቹ ስልታዊ ናቸውም ብለዋል። የተከበራችሁ የሚዛናችን ቲዩብ አድማጭ ተመልካቾቻችን ለዛሬ ለእናንተ ልናደርስ የወደድናቸው መረጃዎቻችን እኚህን ይመስሉ ነበር። አብራችሁን ስለነበራችሁ ከልብ እያመሰገንን ለዩቲዩብ ቻናላችን አዲስ ከሆናችሁ ሰብስክራይብ፣ ሼር እንዲሁም ላይክ በማድረግ ቤተሰብ እንድትሆኑ ስንል በአክብሮት እንጋብዛለን።